ሰላም ሰላም ሰላም የሮች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ተዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልሰዳችሁ። መልካም ቆይታ። አንዳንድ የማርያም ቅመሞች ጀል ያላችሁ ይህን ነገር ልታውቁት ይገባል። ሲቸግራችሁና የሆነ ነገር ስኮኑ ሀቢባ ጋ ሸራርጉልን እንትና ጋ ሸራርጉልን ይርዱን የምትሉት እነሱ ናቸው። ይህች ሮማን ተሰማ የምትባል ዓለም አቀፍ ቱርቱስ ቱርቱስ ያለ የፈነዲያ ጎማ ኳስ የመሰለ ሴትዮ ማለት ነው። በዝህር ሚዋ ሽንቷን መቆጣጠር ማችል በዳይፐር የምትንቀሳቀስ አሮጊት መንቋቋቋቋት ያም ሴት ተከተላችሁ። የምትጠቅማችሁን ሴት አትሳደቡ፣ አትናገሩ። የጉራጌ ልጆችም አስተውሉ። አስረግጬ ነው የምነግርሽ። ዝም ብለሽ ተከተለሽ እኛኝ አበይ ምድረ ጦጣ ሁላ ማለት ነው። የሚጠቅማችሁ ነው የሆነ ችግር ሲደርስባችሁ በተለይ ለማርያም ቅመሞች እነሱ ናቸው የሚያዋጧችሁ። እዛ አውሮፓ አሜሪካ ያለ ሰው ለእናንተ ምንም ነገር የሚጠቅማችሁ የለም። የሚጠቅማችሁን ለይታችሁ ወቁ። ጥፋት እንኳን ቢኖር ጥፋተኝነቷን ተናግሮ እንዲታረም ማድረግ እንጂ እንዲህ በዝ ደረጃ ዘመቻ አስከፍቶ መናገር አግባባሪ የለም። እሷ ለእናንተ ጠበቃና ተቆርቋሪ ናት። ይህ ስለበለጠያቸው በሚሰጣት ጊፍት፣ በምታገኘው ነገር ላይፏ ስለተስተካከለ ከዛ ከቅናትና ከንትን የመነጨ በምን ልናገራት ብለው እንጂ ጀግና ባል ያለኝ እንደሱ አይነት ባክቦን ስላለኝ የጀርባ አጥንት ጀግና የሆነ ምንም የማይነቀንቀው የሰው ወሬ፣ አጸያፊ ስድብ፣ ገለመኔ የማይነቀንቀው በራሱ የሚተማመን የማንንም መንደሬ ወሬ የማይሰማ ሚስቱን በደንብ አድርጎ የሚያቅ በሚስቱ የሚተማመን በሚስቱ የሚከራ የሚኮራ ጀግና ባል ስላለኝ፣ ባሌን ብትሰድቡ፣ ልጆቼን ብትሰድቡ አታስቆሙኝም። እኔ ልጆቼን ስለሰደባችሁ አዝኜ ልቤ ተሰብሮ እንድጠፋ ነበር ከሶሻል ሚዲያ። ኖ ኖ ኖ ኖ። እኔ ነገ ልጆቼ አድገው የተደረገብኝን ነገር እኔ አንዲት ኢትዮጵያዊ ሴት ኢትዮጵያኖች ያደረጉብኝን ነገር ሲያዩ ልጆቼ ማለት ነው እናታችን ምን አይነት ጠንካራ ናት! ይህንን ሁሉ ተጋፍጣ የዚህን ሁሉ ሰው እንባ አበሰች ብለ ይኮሩብኛል። ልጆቼን የሚያሳፍር ነገር አልሰራም። ካፌ ክፉ ነገር አይወጣም። የትኛውንም ሃይማኖት ብሄር አልነካም። ህዝቤን ግን አገለግላለሁ። አዎ ህዝቤን አገለግላለሁ። ህዝብሽን ስታገለግኝ በነፃ አይደለም እየተጠቀምሽ ነው። ጊፍት ይሰጠኛል፣ አሁንም ይሰጠኛል። ቁጭ ብላችሁ ትቆጥራላችሁ። እንዲህ ጊፍት ይሰጠኛል። እርድ ብን በሉ። ጊፍት እኔ ተሰጠኝ። እኔ አላጭበረበርኩም? እኔ ኤክስፓየር ያደረገ ፕሮዳክት አልሸጥኩም፣ ምንም ነገር አልሸጥኩም። ጊፍት የተሰጠኝ ተሰጠኝ። ጊፍት ደግሞ ሲሰጠኝ እናንተ ቁጭ ብላችሁ ትቆጥራላችሁ። ቁጭ ብላችሁ ላይቬን ሪካርድ አርጉትና ቁጠሩትና አስሉት ስንት እንደሆነ ጊፍቱ። እርድ ብን በሉ እየተጠቀመች ነው የምትረዳው፣ ጊፍት እየተሰጣት ነው። አንቺ ይሰጥሽ፣ እርጂ ላይፍ ሽን ክፈች እና ማለት ነው። እርዳታ እርጂ፣ ጊፍት ይሰጥሽ። እስቲ ይሰጥሽ፣ ምንም ችግር የለውም። አንቀናብሽም፣ ይሰጥሽ። ለፍተሽ ነው ጉልበትሽንና ጊዜሽን መስዋት አድርገሽ ህዝብሽን አገልግለሽ ነው። ያንድ ሰውን ባብሰሽ ነው ይሰጥሽ። ሁልሽም ማለት ነው የምትቀኝ በእኔ ይሰጥሽ። አይችሉሽም፣ አይችሉኝም። እናቴ ትሙት እኔን ሊሰብረኝ የሚችለው ወንጀል ብሰራ በህግ ልጠየቅ። የህዝብ ብር፣ የእርዳታ ብር በአካውንቴ ከገባ ልጠየቅ። የኔ በአካውንቴ ገብቶ ያቃል። በራሱ በታማሚው አካል ነው የሚረዳው የሚሰበሰብለት። ስለዚህ ምንም ነገር አጡብኝ። የእርዳታ ብር ትበላለች እንዳይሉ በእኔ አካውንት አይሰጥ፣ አይገባም። እሺ፣ ምን ይበሉ? እየተጠቀመች ነው የምትረዳው። ምንድን ነው የምትጠቀሙው? ጊፍት ነው። እሰ ይኸው፣ ገና ይኸው፣ ይዘንባል። ቁጠሩ፣ ቁጭ ብላችሁ ቁጠሩ። በቃ ሌላ ምንም ጊፍት ነው የሚሰጠኝ። ሌላ ምንም ልታገኙ የምትችሉት ጊፍት፣ ሰው ወዶ ፈቅዶ ድካሜን አይቶ እኔ እንዳላቆም ማበረታቻ ጊፍት ይሰጡኛል። ሶዋት ሌላውን ምስኪን ቀጥቅጣችሁ እንዳጠፋችሁት እኔን ከሶሻል ሚዲያ ቀጥቅጣችሁ የምታጠፉኝ ከሆነ የምታጠፉኝ መስሏችሁ ከሆነ ይናፍቃችኋል። እናንተ ትደክማላችሁ እንጂ እኔ አልደክምም፣ ብርቱ ነኝ። መቼም አልደክምም። ወደፊት ይኸው፣ አራተኛ አካውንት አራተኛ አካውንት በሳምንት ውስጥ ስንት እንደገባ አዩት። የበለጠ እንደውም እናንተ እንድጀግን እንድበረታ ሞራል ሆናችሁ፣ አመሰግናችኋለሁ። ነገ ትልቅ ሚዲያ የራሴ ሚዲያ ኖሮኝ እዛ ሚዲያ ላይ ወጥቼ መሰክራለሁ። እናንተ እንዳበረታችሁኝ በገፋችሁኝ ልክ እንደበረታው ጥርሴ ነክሼ ሞር ታይሜን ሰጥቼ ህዝቤን እንድረዳ አካውንቴን እንዳሳድግ እንደረዳችሁኝ እመሰግ ሳመሰግን ሁለት ወገን ነው ማመሰግነው ወዳጄንም ጠላቴንም አመሰግናለሁ። ነገ ትልቅ ቦታ ደርሼ ትልቅ ሚዲያ የራሴ ኖሮኝ ቆሜ መድር ትልቅ መድረክ ላይ አመሰግናችኋለሁ። ያደረሳችሁብኝን ነገር ተባብራችሁ አካውንቴን ሪፖርት እያደረጋችሁ እኔ ከሶሻል ሚዲያ ለማጥፋት ያደረጋችሁትን ጥረት ለዓለም ህዝብ እመሰክርላችኋለሁ። ቆሜ ነገር ኮሚሽን ታገኛለች ከሚረዳ ሰው ካላችሁ አምጡ ማስረጃ። አንድ ኮሚሽን ለእኔ የከፈለ ሰው ካለ ይምጣ፣ ህዝቡ ይፍረድብኝ። እናንተ እንዴት ናችሁ? ሰሞኑን ምን ታዘባችሁ? እኔ የታዘብኩትን ነገር ልንገራችሁ። ሰው በቀን ሁለቴ እንደሚቀያየር ነው የታዘብኩት በተፈጠረው ግርግር እንግዲህ ሰሞኑን ብዙ ሰዎች ሀቢባን እየተናገሯት ነው ያሉትና መናገራቸው አይደለም የሚያስከፋው። ግን አንዳንድ ሰዎች የሆነ የማንነት እንትን ያለባቸው ማንነት የሆነ ያላርለ የበታችነት ስሜት ያጠቃቸው ሰዎች ቢፈርጡ ቢዘሉ ሀያ አራት ሰዓት ቁጭሎ ላይፍ ቢያወሩ ኢቨን አካውንታቸው መቶሽ እንኳን አልገባም። እግዚአብሔር ምስክሬ ነው። መቶ ሺ እንኳን አልገቡም። በቃ ያልፈጠሩት ነገር የለም። ታዋቂ ለመሆን አነጋጋሪ ለመሆን አጀንዳ በየቀኑ አምጥተው ቪዲዮቸው በየቦታው ሪከርድ እየተደረገ ተፖስቷል ምናምን፣ ግን ኢቨን እስካሁን ካሁን ከሰባና ከሰማኒያ ሺ ራሱ አልዘለሉ ቢፈርጡ ቢሰቀሉ ታዋቂ ቤት ቢገቡ ከታዋቂ ሰው ጋር ቢጋጩ ቢሰዳደቡ ስቲል እስካሁን እዛው ባሉበት ነው ሶምሶማ ዱብ ዱብ እያሉ ያሉት እና እነዚህ ሰዎች ትላንትና ሀቢባን ሲያሞግሷት እሷ ቤት ገብተው ፎሎር ሲሰበስቡ አንቺ ማለት ህዝብ ነሽ እስከ ማለት ድረስ የደረሱ ሰዎች በተፈጠረው ነገር የሆነው ነገር ተናገሩና ቤታቸው። በጣም ያስገረመኝ ነገር መናገራቸው ሳይሆን ትላንትና በሳራ አለሀበሻ ምክንያት ሀቢባ ቤት ዲስከሽን እየተደረገ ነበርና እዛ ላይ ለመሳተፍና ገብቶ በቃ ተቆርቋሪነን ለማለት ለመሞጣሞጥ ያላቸውን አበባ ልከው ልከው ጨረሱ፣ ማለት ነው ሀቢባ ቤት ሀቢባ ስማናት ጀግና ሴት አረለች፣ ጸጥ እያየቻቸው ባላየ ማለት ነው። አበባቸውን ያላቸውን አበባ አራግፈው ልከው እስኪጨርሱ ድረስ ጸጥ አለቻቸው። በቃ አላስገባቻቸውም ማለት ነው። ሲያሽቋልጡ ገብተው ሊያሽቋልጡ ሲፈልጉ እና እንደነዚህ አይነት ሰዎች አንዱን ጎራ ለዩና የሆነ ካታጎሪያችሁ ለይታችሁ ወይ ጥሩ ከሚባሉ ሰዎች ሁኑ ወይ ደግሞ አንደኛችን መጥፎ ከሚባሉ ሰዎች ነው። እውነት አትቀያየሩ፣ እንደዚህ ለእናንተ በጣም ነው የገረመኝ። እንዴት አስመስሉት የለ እንዴ! እስስት ራሱ እኮ እንደ እናንተ አትቀያየርም። እግዚአብሔር ምስክሬ ነው፣ በኢየሱስ ስም እና ወደ ራሳችሁ ተመለሱ ስ ይሄ ሆይ ሆይ ሆይ ሆይ ሆይ ለአንቃችሁ እስኪሰነጠቅ ድረስ እኔ እንዲነኝ ያላችሁ እኔ እንደዛ ነኝ። እንደዚህ ተፈጥሮ እንደዚህ ያላመጣችሁት አጀንዳ የለም ግን ስቲል ነው እስካሁን ድረስ አልታወቃችሁም። ስቲል ነው እስካሁን ድረስ አካውንታችሁ መቶ ሺህ እንኳን አልገባም። እኔ ምንም የማላረገው ሴትዮ እኔ ላይቭ እንኳን ከገባውን ከሁለት ወር በላይ ሆኗል። ከረመዳን በፊት በፊት ነው ላይቭ እንኳን የገባሁት። ላይፍ ገብቼ እንኳን አላቅ። ምንም የማላረገው ሴትዮ ምንም ኦቨር አክት የማላረገው ሴትዮ ኦልሞስት ከአርባ ሺህ ከአርባ ሺህ በላይ ፎሎወርስ አለኝ። ይበቃኛል። ምንም ሳላረግ ማለት ነው። በቃ የመሰለኝን ሀሳብ መጥቼ ከመናገር ውጭ የተለየ ሰው እንዲያቀኝ ብዬ የተጠቀምኩት ምንም አይነት አቋራጭ መንገድ የለም። እናንተ ግን ያልሞከራችሁት የለም። ያልሞከራችሁት የለም። ያላደረጋችሁት የለም። ያልተፈጠረ ያልተወራ ነገር የለም። ግን እስቲል እዛው ናችሁ። ምን ለማለት ፈልጌ ነው? አትንጠራሩ፣ አትወጣጠሩ። ውጥርጥር ስትሉ መፈንዳትም ስላለ እንቁራሪት ዝሆንን አክላለሁ ብላ ስትወጣጠር ፈንድታ ሞተች እንደሚባለው አይነት ተረት ስለሆነ ተረጋጉ፣ አረጋጉት። በእውነቱ በጣም ነው የሚያስጠላባችሁ። እኔ ዝም ብዬ ስታዘባችሁ ተመሪ ያለሁ ትላላችሁ ምናምን ምና ራሳችሁን ባራዳሙር ነው የምታዩት፣ ግን እንጭጭ እንደሆነ ነው ስቲል አይምሯችሁ የሚናገረው። የሚያሳብቅባችሁ እንጭጭ እንደሆናችሁ፣ የአይምሮ ደሃ እንደሆናችሁ ነው የሚናገረው እና ራሳችሁን ለማበልጸግ ሞክሩ አመሰግናለሁ ወዳጆች ሼር አድርጉልኝ። መልካም ቀን። ሀቢባ እንደዚህ ነው ያለቻት። አባቴ ሀቢባ ወድሻለሁ አከብርሻለሁ፣ ግን ሁለት ቀን አመመኝ ብለሽ እያለሽ ስታረቅሽ ነበረ። አሁን ከምኔው ከምኔው ባል ሚስት ደግሞ ከኛ ያየሽው ነው። እኛንን እኮ እኛንን እኮ ባልና ሚስት አገናኘውን ነው ከዚህ በኋላ አንድ ነገር በዚህ ጉዳይ ብታረጊ ፀጉርሽን ነቅዬ ሜዳ ላይ ነው የምጥለው። ተናግሬያለሁ። እንዲህ ብላችሁን አድርሱ ያለችው አመሰግናለሁ።